ቀጣዮች እንደምን አላችሁ? እንግዲህ ዛሬም እንደተለመደው ቀጣዩን ክፍል ይዘን ነው ወደ እናንተ መተና። እስከ መጨረሻው አብራችሁን ቆዩ። እንግዲህ ፍቅርም እንዳየናት ከሆነ በደ ፍቅር ክንፍ ክንፍ ብላለች። ሰርፕራይዝ ልታደርገው ዓይንን ሸፍን ብላ ዓይኑን ሸፍና ጉደር ወይን አዘጋጅታ፣ አበባዎችን ሻማዎችን፣ ምናምን አዘጋጅታ ይዛው መጣች። አይንን ሸፍን ብላ አይኑን ሸፍናው ይዛው መጣች። ሰርፕራይዝ ልታደርገው ስትል ግን እሱም ሰርፕራይዝ አደረጋት ማለት ነው። ያ ማለትም እኔ አንቺን አላፈቅርሽም አልወድሽም፣ እኔ የማፈቅራት ሴት አለች፣ እኔ እና አንቺ በጭራሽ ፍቅረኛሞች ልንሆን አንችልም ብሎ ሰርፕራይዝ አደረጋት። እሱም ሰርፕራይዝ አደርጋለሁ ስትል ማለት ነው። አንዳንዴ ፍቅር ታሳዝነኛለች ማለት ያው ክፋቷም እንዳለ ሆኖ ማለት ነው። ክፋቷም እንደተጠበቀ ሆኖ አንዳንዴ ደግሞ ታሳዝነኛ ያው ፍቅር ከባድ አይደለ። ስለዚህ ዴቭን እንግዲህ በጣም ነው እሷ የምታፈቅረው። ዴቭ ደግሞ እንደማያፈቅራት እየነገራት ነው ያለው። እሷም አብረን እንሆን ሁሉንም ነገር ተው እና አብረን በፍቅር እንሆን እኔ ከአንተ ጋር ስሆን ራሴን ሁሉ ነው የምረሳው ስለዚህ ሌላ ሰው ነው መሆኖ፣ ከአንተ ጋር ስሆን እና ባክህን በፍቅር እንኖር አብረን ባክ፣ ከኔ ጋር ሁን ባክ፣ አፍቅረኝ ባክ፣ ላፍቅር ፍቀድልኝ ብላ ስትለምነው እሱ ጭራሽ ካጠገቧ ብድግ ብሎ እኔ አንቺን አላፈቅርሽም፣ አልወድሽም እኔ የምወደው አደይን ነው የማፈቅረውም አደይን ነው። ሁለተኛ እኔ ጋር እንደዚህ አይነት ነገር እንዳታደርጊ ይላታል ማለት ነው። እንግዲህ እሱ ቤት ሄዳ ነው ይሄንን ነገር ያደረገችው ሻማውን ወይኑን፣ ምናምን ያዘጋጀችው ዴቭ ቤት ሄዳ ነው። ዴቭም እንግዲህ እንደዚህ እንትን ብሎ መልሷታል። እና በጣም ነው ያዘነችው። ያው እንግዲህ ምን ማድረግ ይቻላል? ካላፈቀራት እንግዲህ መቸስ ፍቅር በግድ አይሆንም፣ አይደለ? ሁለቱም እኩል ሲሆን ነው እንጂ እሷም ስታፈቅረው እሱ ሲያፈቅራት ነው ፍቅር። እኩል ለኩል ሲሆን ነው አብሮ መሄድ የሚቻለው እንጂ አንዱ ወገን አፍቅሮ አንዱ ማያፈቅር ከሆነ አንዱ አፍቅሮ አንዱ ሌላውን የሚያፈቅር ከሆነ ይሄ እኩል ሊሆን አይችልም እና አብረውም በፍቅር ሊሆኑ አይችሉም ማለት ነው። ምክንያቱም አደይ ዴቫን እኮ አታፈቅረውም። አደይ ግን እሱ ደግሞ አደይን ያፈቅራታል። ክንፍ ነው የሚልላት ገና ስሟ ሲጠራ ማለት ነው። ያለችበትን ቦታ እየጠየቀ ነው የሚሄደው ማለት ነው። ፍቅርም እንደዛው ፍቅርም አደይ ያለ አሚን ዴቭ ያለበት ቦታ ፈላልጋ ነው የምትሄደው። በጣም ነው የምትወደው፣ በጣም ነው የምታፈቅረው። እንዲሁም ደግሞ ኤልዱ ደግሞ ኤላን በጣም ታፈቅረዋለች፣ በሚገርም ሁኔታ ማለት ነው። እና ዘፈን ራሱ ስትዘፍንለት ለኤላስ ዘፈን ዝፈኝልኝ ብሏል። ስዘፍንለት አንቺን ያገባ ታደለ እንደዚህ እየዘፈንሽ በዘፈንሽ ፈታ ዘና ታርጌዋለች ሲላት ጊዜ ታዲያ እንደዚህ የምትወደኝ ከሆነ እንደዚህ የምትወድ ከሆነ ስዘፍን እንዲፈታ የምትል ከሆነ ታዲያ ለምንድን ነው ማታገባኝ? ብላለችው ኤላር ኤልዱ ማለት ነው። ከዛ ኤላም በጣም ደነገጠና እንደዚህ ስትለው እንደዚህም አይሆንም አላት ማለት ነው። ኤላ አደይንም ይወዳታል ግን እንደ ለምለም አይሆንም። ለምለምን ደግሞ በጣም ነው የሚወዳት ኤላ ማለት ነው። አደይ ደግሞ ኤላ ትወደዋለች ማለት ነው። እና እዚህ ድራማ ውስጥ እንግዲህ እንዳያችሁት ብዙ ትምህርት ማግኘት እንችላለን ማለት ነው። ልብ ብለን ካዳመጥነው በጣም አስተማሪ ነው። ብዙዎቻችን ስንቶቻችንን አሁን በፍቅር እንዲክንፍ እያለን ከዛ መጨረሻ ላይ ግን የኛ ያልሆኑትን ሰዎች አፍቅረን የኛ ያልሆኑትን ሰዎች ወደን የምንሰቃይ ስንቶቻችን እንደሆንን እንግዲህ ሁላችንም ልቦናችን የሚያውቀው ነው። የሚሆነው አንዳንዴ ማፍቀር ያው ፍቅር ሲባል ለነገሩ እንትን ማለት በቃ ምንድን ነው የሚባለው፣ እንደዚህ ፈልገ ነው ምናምን ነገር ሳይሆን አንዳንዴ ያው የአጋጣሚም ነገር ሊሆን ይችላል እና ግን የሰው የሆነን ሰው ደግሞ ማፍቀር ኃጢያትም ነው ወንጀልም ነው፣ ለእኛም ይጎዳናል፣ ጥሩ አይደለም ማለት ነው። ማፍቀር ያለብንን ሰው ብንለይ ጥሩ ነው። አሁን እቺ ፍቅርም እንደምናያት ከሆነ እንግዲህ ዝም ብላ ነው የምትደክመው፣ ማለት ነው። ዴቫም እንደዛው። ዴቫም ዝም ብሎ አደይ የሱ እንደማትሆኑ እያወቀ ግን ደግሞ ስለሚያፈቅራት ብቻ ይደክማል ማለት ነው። እንደገና ኤልዳም ኤሉ እሷ እንደማያፈቅራት ታውቃለች፣ ግን ደግሞ እሷ በጣም ታፈቅረዋለች ማለት ነው። ኤልዳና ፍቅር ተንኮለኞች ናቸው ሁሌም ለአደይ ሴራ እንዳሴሩባት ተንኮል እንደሰሩባት ነው እንግዲህ እንደምናውቀው ማለት ነው። እና እዚህ ድራማ ውስጥ ብዙ ነገር መማር እንችላለን፣ ብዙ ነገር ማስተዋል እንችላለን። ልብ ብለን ካዳመጣችሁት፣ ልብ ብለን ከሰማነው በጣም ብዙ የሚያስተምሩን ነገሮች አሉ ማለት ነው። በጣም ብዙ አንዳንዴ ጓደኛ ብለን ያቀረብናቸው፣ ጓደኛ ብለን የምንይዛቸው ምን ያህል ለእኛ እንትን እንደሚሉልን በነዚህ በነ ፍቅር ውስጥ ማየት እንችላለን ማለት ነው። አደይ ሲጀመር የዋህ ናት። አይታችኋል ከዚህ በፊትም የነበረውን ተከታታይ ክፍል ምን ያህል እንትን እንደሚሏት ማለት ነው እሷ በማታቀው መንገድ ቦርሳ ውስጥ ኪሷ ውስጥ ያልሆነ ነገር እየከተቱ ከሌላ ጋር ለማጣላት ብዙ ነገር ሲያደርጉባት እንደቆዩ ያው ሁላችንም ያየነው ነው። ከዚህ በፊት ያለውን ክፍል የተከታተላችሁት ማለት ነው ይህንን ታውቁታላችሁ። እና ሁላችንም ቢሆን ፍቅርም ስናፈቅር እንግዲህ ማፍቀር ያለብንን ሰው ብንለይ ጥሩ ነው እላለሁኝ፣ ራሳችንም ከመጉዳታችን በፊት አሁን። ስንቶቻችን ስንቶቻቸው ናቸው በሚዲያ ላይ ራሱ የምናያቸው የማያፈቅረንን እያፈቀርን ስንቶቹ ናቸው ገንዘባቸውን የሚበሉት ማለት ነው። በሪያሊቲው እራሱ ስናይ ስንቶቻቸው አሁን በሚዲያ ላይ የምንሰማቸው ማለት ነው። እነሱ ግን አያፈቅሩንም፣ እኛ ግን ከልባችን እናፈቅራለን። አንዳንዴ በቃላት ሙገሳ፣ በቃላት ማሳመር ምናምን የምንሸወድ ሰዎች አለን ማለት ነው። በዚህ እንሸወድና ያፈቀረን ይመስለናል። ከዛ እኛ ልባችንን ሙሉ ለሙሉ እንሰጥና ልክ ልባችን ወደ እነሱ ወደ እሱ እንደሆነ ሲያውቅ ያም ያፈቀርነው ሰው ይጎዳናል ማለት ነው ምን በሚዲያ ላይ እንደምናያቸው ሰዎች ያፈቀሩ መስለው ግን የማያፈቅሩ የእኛን ልብ እስኪያቁር ድረስ ማለት ነው እኛም ሙሉ ለሙሉ እነሱ እንዳፈቀድናቸው ሲያውቁ የሚጎዱን ብዙዎች አሉ ወይ ጥለውን ይሄዳሉ ለምን ስለማያፈቅሩን ማለት ነው ወይም ደግሞ የሆነ ጥቅም ፈልገ ሊሆንም ይችላል የቀረቡን እንደሚያፈቅሩ መስለው ማለት ነው። እና እንደዚህ አይነትም ሰዎች ስላሉ በተለይ በተለይ ደግሞ እዚህ በመዳም ቤት የምንሰራ ሰዎች የመዳም ቅመሞች በእንደዚህ አይነት ጉዳይ እንጠነቀቅ ይገባል ማለት ነው። በቃ ማፍቀርም ካለባቸው አፍቅሩ። መቼም ይሄ የተፈጥሮ ነው። ስለዚህች ማፍቀር ጥሩ ነው፣ ፍቅር ጥሩ ነው። ግን ማፍቀር ያለብን ሰው ነው መለየት ያለብን እና ያው ማን ነው ጥሩ ማን ነው መጥፎ የሚለውን እንግዲህ አንድ ፈጣሪ ነው የሚያውቀው። ያም ሆኖ ግን በስደት እያላችሁ ምንም አይነት በተለይ በቁሳቁስ ወይም ደግሞ በገንዘብ በቃ በጥቅማ ጥቅም የመጣን ሰው ጭራሽ የፈለገው ቃላት ቢደረድርላችሁ፣ የፈለገው ቃላት ቢያሳምርላችሁ፣ እንዳትሸወዱ። እውነቴን ነው ምላችሁ የፈለገው ቢሆን እንዳትሸወዱ። እናንተን የሚያፈቅር ሰው እናንተን የሚወዳችሁ ሰው ለእናንተ እድገት ነው እንጂ የሚጥረው እናንተ እንድትለወጡ ከዛ ካላችሁበት እንድትወጡ ነው እንጂ የሚጥረው ለእኔ ንናርግልኝ ለእኔ እንዲላግልኝ እናቴ ታማለች፣ አክስቴ ታማለች፣ አያቴ ሞታለች እያሉ ከእናንተ ገንዘብ አይወስዱም ማለት ነው እና ልብ ብላችሁ ማዳመጥ ያለባችሁ ጥንቃቄ አድርጉ። እናንተ ስላፈቀራችሁት ብቻ ያ ሰው ያፈቅረኛል ብላችሁ ማለት የለባችሁ እወደዋለሁ እንጂ እወደኛል አትበሉ ማለት ነው የራሳችሁን እንጂ የምታቀው የምታቁት ያን ሰው ልብ ስለማታቁ፣ በተለይ ደግሞ በስደት ስንኖር ያ ሁሉ ነገር እውነት ነው የሚመስለን የምንሰማ ሁሉ ማለት ነው። ሄደን ቅርበት ስለማናይ እና የምናፈቅረው ነው ሰው ጥንቃቄ ልናደርግ ይገባል። አፍቅሩ፣ ፍቅር ጥሩ ነው። ግን ደግሞ በጥቅማጥቅም የመጣ ነገር በጭራሽ በጭራሽ ዝንፍ እንዳትሉ ማለት ነው። በጭራሽ ምንም ነገር የፈለገው ቢሆን የሆነ እስኪ ጠይቃችሁና ከዛ አይ አልክ አይችልም በሉት፣ ይሂድ። በዛ ነገር ከሄደ ድሮም የእናንተ አልነበረም ማለት ነው። ድሮም ለጥቅም ነው የቀረባችሁ። እንደውም ታዩት አላችሁ ማለት ነው፣ ይሄዳል አይሄድም የሚለውን አፍቅሮኛል አያፈቅረኝም የሚለውንም ማለት ነው። እና እንዳትሸወዱ፣ እንዳትሸወዱ በገንዘብ ጉዳይ፣ በጥቅማጥቅም ጉዳይ በጭራሽ የፈለገ ቃላት ቢያሳምርላችሁ እንዳትሸወዱ በጣም ቃላቶችን እያስዋቡ ቃላቶችን እያሳመሩ የእናንተን ልብ ውስጥ ለመግባት እናንተ በቃ ሙሉ ለሙሉ ልባችሁን ስትሰጡት ከዛ የእናንተን ልብ ደግሞ ለመስበር ድጋሜ ለመስበር በጣም ብዙ የሚሯሯጡ ስላሉ ጥንቃቄ አድርጉ። ጓደኛ ያላችሁትንም ደግሞ ሰው ዝም ብላችሁ እንትን አትመኑ ማለት ነው። በአሁኑ ሰዓት በጣም ከባድ ነው፣ ንጹሕ ልብ ያላት ለእናንተ የምታስብ ጓደኛ ማግኘት ከባድ ነው እና እዚህም ላይ ጥንቃቄ አድርጉ ማለት ነው። ውድ አድማጭ ተመልካቾች፣ እንግዲህ ለዛሬ የያዝኩላችሁ ያደይ ድራማ ይሄንን ይመስላል። በቀጣይ ክፍል ደግሞ እስከምንገናኝ ቸርን ቆይ እያልኩኝ እዚህ ላይ ልሰነባበታችሁ ነው። እናንተ ግን ላይክ ማድረጋችሁን አትዘንጉ። እንዲሁም ደግሞ ቪዲዮን ከወደዳችሁት ሼር አድርጉት ለወዳጅ ዘመዶቻችሁ ለጓደኞቻችሁ አስተማሪም ነውና፣ ሁሉም ጊዜ ወዳለሁኝ ሀሳብ አስተያየት ካላችሁ የጨመር የቀነስ የምትሉት ነገር ካለ ኮመንት መስጫው ስር አስቀምጦ በተቻለ መጠን ለመመለስ እሞክራለሁኝ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ገና ዛሬ ወደዚህ ቤት ብቅ ያላችሁ ካላችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ። ላለው ሁሌም የምለቃቸው ቪዲዮዎቹ ወደ እናንተ እንዲደርሷችሁ ከፈለጋችሁ ደግሞ የደውል በተኗን አንዴ በመጫን አጥቁሯት ሁሌም የሚለቃቸው ወዲያው ወደ እናንተ እንዲደርስ ይሆናል ማለት ነው። ቸርን ቆይ እያልኩኝ እንግዲህ ሀገራችንን ኢትዮጵያን ሰላም ያደርግልን እናንተ በያላችሁበት ሰላማችሁ የበዛ የተተረፈረፈ ይሁንልኝ ይላለው። ቸርን ቆይ፣ ቸርን ሰንብት። ሀገራችን ኢትዮጵያን ሰላም ያደርግልን።